የእሑድ የመስቀል አጥር ጸሎት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር እርሱ ነው። በአሮን በትር ማርያም ተመሰለች። በአበባዋ ደግሞ ለአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እሱ በቤተልሔም የተወለደ በቀራንዮ የተሰቀለ በጎልጎታ የተቀበረ የተነሳ በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አይላፍ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህ መስቀል ጻድቃንና ሰማዕታትን ጠበቀ። በዚህ የመስቀል ኃይል ጎልማሳዎችን ያስራል፣ ሽማግሌዎችንም ይደግፋል፣ ሕፃናትን ያሳድጋል። በመስቀሉ ኃይል ጌታዬ ኢየሱስ ክርስቶስ እንዳይንህ ብልን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት፣ እኔን ከሞትና ከክፉ ጠብ አድነኝ። ማፍያን በተባለው ስም እኔን ከተሳለ ሰይፍ አድነኝ። ምረትና ቸርነት ለእኔ ይሁንልኝ። አላዛርን ከመቃብር ያነሳ ኢየሱስ ክርስቶስ እኔን በከበረ መስቀል አንሳኝ። የበኩር የእግዚአብሔር አብ ልጅ ኢየሱስ ክርስቶስ የሰላሳ ስምንት ዓመት በሽተኛ መጻጉን እንዳዳንክ እንደ እርሱ እኔን በመስቀልህ ከኃጢአት ደዌና ህመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምሰብክበትም ሰው ሆነው በመምጣት በልደትና በግዝረት በጥምቀትና በመታየት በመከራና በመስቀል በማዳን ችንካርና በሞት ተማጽኛለሁ። በትንሣኤህና በእርገት በየማነ አብ በመቀመጥህና በዳግም ምጻት በቅዱስ ሥጋና በቅዱስ ደምህ ነብሴንና ስጋሄድ ወደ አንተ አማጽኛለሁ። ለዘላለም ዋሚን የተሾሙ የነገሥታትን የመኳንንትን ሰይፍ የሚፈራ በዚህ የመስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራይ የሚያደርጉ ሁሉ የተቃጠሉ ይሁኑ። በእኔ፣ በነፍሴና በስጋዬ ላይ ክፉ የሚያደርጉትን ሁሉ አፋቸው ዲዳ ይሁን፣ አንደበታቸውም ይዘጋ። ከእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው አዘንና ለቅሶ ይሁንባቸው። በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸውም ይድከም፣ እጅ እግራቸው ይሰበር፣ ዓይናቸው ይታወር፣ እነርሱ እንዳይችሉኝ ግርማና ሞገስን ስጠኝ። መድኃኔ ዓለም በተሰቀለበት በዚህ መስቀል ድል እንዳደርጋቸው ሞገስን ስጠኝ። ዓለምን ባዳን አይሁድ ከቀበሩበት ቦታ እሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። ኔን መድኃኔ ዓለም በተሰቀለበት በዚህ ክቡር መስቀል እታመናለሁ፣ ደርሱም እጠጋለሁ። በዚህ ጸ መስቀል ተስፋ አደርጋለሁ። በዚህ ጸ መስቀል እማጸናለሁ። ይህ ጸ መስቀል ስሙ ገናና ነው። ጴጥሮስን ከእስር ቤት እንዳወጣቸው እንዳወጣኸው እኔንም ባሪያህን አውጣኝ፣ ከተላጦች እጅ አውጣኝ። ዮሴፍን ከወንድሞቹ እጅ እንዳወጣው በግብፅ አገርም ከፍ ከፍ እንዳደረከው እንደዚሁም እኔን ከክፉ ስህተቶች፣ ከክፉ ጦርና በመንገድ በሚሄድ ጠብ ከሚወረወር ቀስት አድነኝ፣ አውጣኝ። በመስቀል አጥር እጠረኝ፣ በማዳን ጋሻ ከልለኝ፣ በጠላቴና በጠላቶች ላይ ከፍ ከፍ አድርገኝ። በስፉ በአ በፋአሙ ወልድ በመስቀው መንፈስ ቅዱስ ነፍሴንና ስጋዬን አድነኝ። አድስልኝ በቅዱስ መንፈስም ከሰው ልጅ መከራ ድነኝ፣ ባርያህን በዚህ የመስቀል አጥር ንግሥት ሌኒ ሙታንን አስነስታለች። እርሱ መስቀል መድኃኒታችን ነው። በዚህ ዕፀ መስቀል ችግረኛ ከፍ ከፍ አለ፣ ረሀብተኛ ደስተኛ ተደሰተ፣ እውራን ብርሃንን አዩ፣ ለምጻሞች ነጹ፣ ደንቆሮዎችም ሰሙ፣ አንካሶችም ረቱ። በዚህ የመስቀል አጥር ጠላቴና ጠላቶችን ከእግሬ በታች ሆነው ይገዙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኢየሱስ ክርስቶስ አዶራ ላዶር ዳናት አደራ ሮዳስ በተባሉ በእጆችና በእግሮች ቅኗት ስሞች በሴቃና በጼቃ ስም ከጦር ከሚወረወር ቀስት ከድንጋይ ውግረት ከሚያስደነግጡ እየሄዱ ልብን ከሚሰልቡ በእንግዳ ፈረስ ተጭነው ጉረሮ ከሚያንቁ ሁሉ አድነኝ። በምናቃቸውና በማናውቃቸው መልክ የሚመሰሉ በሌሊትና በቀን የሚሄዱ አይናቸው ብዙ ከሆኑ አጋንንት በዚህ የመስቀል አጥር ከልለይ ለእኔም ለአገልጋይ ለስጋዬ መሰወሪያ ሁነኝ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ በመስቀሉ ኃይል ሃይማኖት ይቀናል። በመስቀሉ ኃይል ባህር ጸጥ ይላል። በመስቀሉ ፍጥረቱ ሁሉ ይታደሳል። አሌሉያ አማኑኤል ኢየሱስ ክርስቶስ በእነዚህ ስሞችና በዚህ ቅዱስ መስቀል የእኔን የባርያህን ነፍስና ስጋ ቀድስልኝ ለዘላለሙ አሜን። በአብ ወልድ በመንፈስ ቅዱስ ስም ከአብና ከመንፈስ ቅዱስ ጋር አንድ በሚሆን በወልድ ደም የተቀባ መስቀል በመገኘቱ ቤተ ክርስቲያን እልል አለች። መስቀል ሆይ የ የ የ ብዬ አመሰግናለሁ። መስቀል ሆይ የየየብየ ገዛ ላለው አመጣጡ የከበረ አሟሟቱ ድንቅ የሆነ ሰማያዊ ሙሽራ ዶና የአማኑኤል ማስያስ ጓላ አንበሳ ከሙታን ተለይቶ ተነሳ። የምሕረት ስሙ ይመሰገን ዘንድ ቅዱስ ስም እንደሚጠሉ ሁሉ ይፈሩ ይጎሳቆሉ። እንደዚሁም ጠላቶችን በስም ሰራቸው። አጊዮስ አሁግዮስ ማንጦስ ጌርዮስ ኢየሱስ ክርስቶስ ፖኗ ማንጦስ ጤሮስስ ኦራ ሳሮስ አውየሴ አቤኖስ በእነዚህ ስሞች የእኔን የባሪያን ነፍሴንና ስጋዬን ጠብቅ ለዘላለሙ አሜን። ኢየሱስ ክርስቶስ እርዳኝ፣ አድነኝ። ኢየሱስ ክርስቶስ ይቅር በለኝ፣ በመስቀልም ጠብቀኝ። ኢየሱስ ክርስቶስ የዕለት ምግቤን ስጠኝ። በመስቀልህም ጋሻ ጋርደኝ። በኪሩቤል ላይ የምትቀመጥ ኢየሱስ ክርስቶስ መስቀልህ መሪ ሁነኝ። በሰማይ የምትኖር ክርስቶስ መስቀልህ ይከተለኝ። በመላእክትም የምትመሰገን ኢየሱስ ክርስቶስ መስቀል ደግፈኝ። የቅድስና መዝገብ ኢየሱስ ክርስቶስ በመስቀል ንጹሕ አድርገኝ። የበረከት መዝገብ ኢየሱስ ክርስቶስ በመስቀል ባርከኝ። የሕይወት አለቃ ኢየሱስ ክርስቶስ በመስቀል ሕይወት ስጠኝ ኢየሱስ ክርስቶስ በመስቀሉ ሁሉን ቻይ አዳኝ ምስጉን ነው። ላንተ ለአባትህ ቸር ለሚሆን ለመንፈስ ቅዱስ ስም ኃይል ክብር ይገባል ዛሬም ዘወትርም ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም የሰላም ንጉስ ኢየሱስ ክርስቶስ የሁሉ አምላክ ሰራዊተ መላይክ ተፊትህ ቆመው የሚያመሰግኑ መጋረጃ እሳት የሆነ መድኃኔ ዓለም መላይክት በሰማይ እንደሚያመሰግኑህ እኛም በስጋው በደሙ መለወጥ እናመሰግናለን። መላእክት በከፊት እንዲቆሙ እኛም የቅድስናን አዳራሽ እናይ ዘንድ እናመሰግናለን። አንተን በማመን ጸንተን ለዘላለሙ እንኖራለን። በእውነት ይሁን ይደረግ፣ አሜን፣ አሜን፣ አሜን ብለህ ጸሎታችንን ልመናችንን ተቀበለን አምላካችን። ሰውነታችንን በጤንነት ሀብት ንብረታችንን በበረከት ጠብቅልን፣ ህፃናትን አሳድግልን፣ አረጋውያንን ደግፍልን፣ በአጽረ መስቀልህ ጠብቀን፣ በህገ ወንጌል አጽናን፣ ሰማዕታትን በደም ጻድቃንን በገዳም ሐዋርያትን ባጽናፈ ዓለም መላእክትን በጽርሐ አርያም ያጸናህ አምላካችን እኛን ልጆችን ኦርቶዶክሳውያን በቸርነት ጠብቀን፣ ሰላም ቀን እንድታውለን እንዲህ እያል እናመሰግንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት፣ ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም ቡሩክ ነው። ጸጋን የተመላሽ ድንግል ወይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ሁሉ ያስሰርልን ዘንድ ለዘላለሙ አሜን።

ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኪ ከተመሠረተ ጊዜ ጀምሮ አስተዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመሥራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን